ስመለስ አየው፣ ስሄድ አገኘኋት፣ ስመለስ አጣኋት። ምንድን ነው እኔ? ቀላል ቀላል ነው የማቀው ማለት ነው። ጠዋት አረግ፣ ምንድነው

የኛ ሁኔታ እየተሰቃየንበት ያለ ነው። ስራ ነው ፕራንክ ቢት እስቲ አሁን ሌላ እኮ ነን ያለ ነው ደስ የሚል ቦታ ወዴት ወዴት ነው የምትሄዱ ያላችሁ ዛሬ? ዛሬ ዛሬ በቃ ስራ ነበር ፕራንክ ነው ከተባለ ብቻ በቄ ነው። ሌላ አልፈልግም። ይሄ ማለት ው ማለት ስራ ነው ነው የሚለውን ብቻ ነው የምትፈልጊው ማለት ለነገ ይደርሳል። ሌላው መጠቃቀፉ ዛሬ በቃ ይሄን ብቻ ብለው ይሄዱ ጤነ

ጓደኞቼ አድናቂ አይደሉም። ብዙ ሰው ሰብስክራይብ ከታረቁልኝ፣ ለአንቺ ልብስ ገዛልሻለሁ። ያላልኩት የለኝም። አሁን ያለብኝ ብታይ፣ ፖርሳ ገዛለሁ ብያለሁ፣ ሻርፕ ቀሚስ። ብዙ ሰው በቅርቡ ይታረቃሉ። አይዞች ላ በዚህ አይደለም፣ የባለፈ ነው ያለብኝ፣ በአሁኑ አላልኩም። እንትን አልሰጠሽም? ታዲያ አይ ስሄድ ነው ይዤላት ሜሄደ ሆዴ

ሻዊት ፈልግሽ፣ ወይኔ ምንድን ነው ያለችው? ስራ እየሰራ ስለሆነ ልያያችሁ አይደለም። ውግሀ ውግሀ፣ ምንድን ነው ታዲያ ውግሀ? እኮ የሚሆኑ አልጠፋኝም። እንትን ብሎኝ ነው። ቤት ስላልመታልኝ ነው። ትርጉም ስላልሰጠኝ ነው ውሃ ያልኩት። ደግሞ እጄን እያሳከከኝ ነው ያልሺው፣ እከክ ነዋ። ሌላ ምንድን ነው? ገንዘብ ሊመጣ ነው፣ ግራ ነው፣ ገኝ ነው፣ ወጪ ልወጣልሽ ነው። አንቺ ደግሞ ውስጥ እጅሽን ነው የሚያሳክክሽ ነው፣ ምንድ ነው? ምን ውስጥ እጅሽ ከሆነ ውስጥ እጅስ ከሆነ ብር ልትቆጥሪ ነው፣ ብር ልታገኚ ነው። ያኔ ውስጥ እጅ ሳይሆን ዝም ብሎ የሚያሳክቅ ከሆነ እከክ ነው። አባት ምላክ ል እዚህ ጋ ነው ዋት ደግሞ የምታሳይበት ቦታ ጣቷን

የምታገኘንውን ብር ግን እኩል እንካፈላለን። እንስማማ ብር ገዳኔ ነበር ማሳያት ግራ እጅ ከሆነ ገቢ ነው፣ ቀይ እጅ ከሆነ ወጪ ነው። እኔ እንደዛ ነው።

አይ ከእኛ ጋር ካላወራች ከማን ጋር እንድታወራ ፈልገሽ ነው? ቀንድ የታማንጂ ደሞ ደሞ ምን እያወራች ነው? እነሱ ጋር ሰው አድርገሽ አንቺ

መዳረሻ የሌለው አካሄድ ነው። የሚያወርድ የት እንደሚደርሱ ትላንትና መኪና እየነዳ የለቀቀው ቪዲዮ ማጋ ነው ቲክቶክ እ ተቆራርጦ ነው ያኛው የት አለ እሱ ቤት የለ ሀይሚጋ የለ፣ እና ተቆራርጦ ማጋ እንደሆነ ቤካ መኪና ውስጥ ኧረ ማዕት ልጆች ናቸው ማዕት ናቸው። ቆራርጦ ነበረ ማርያምን አሳያችኋለሁ ይላላካ ሆኖ አነጋገሩ ዝም

ሁላችንም ሰላም ብያለሁ። እንዴት ነሽ? ሄደ ድንግል ነሽ ወዴት ነው?